2017 ትምህርት ዘመን የስድስተኛ ክፍል መልቀቂያ ፈተና አስፈላጊ የሆነ ፎርማሊቲን አሟልቶ እረማው በአጭር ጊዜ ውስጥ አርሞ ለተማሪዎቻችን እና በጉጉት ለሚጠብቁ ቤተሰቦቻቸው ተደራሽ ለማድረግ ቅድመ ዝግጅት ሁሉ ተጠናከው አሁን ለማህበረሰባችን ይፋ የምናደርግበት ሰዓት ደርሷል። እንኳን ደስ ያላችሁ ለማለት እወዳለሁ። የስድስተኛ ክፍል መልቀቂያ ፈተና የወሰዱ 79,034 ተማሪዎች ሲሆኑ 50 እና ከዛ በላይ አምጥተው ወደ ቀጣይ ትምህርት እርከን ያለፉ 75,085 ሆነዋል ማለት ነው። በአጠቃላይ በፐርሰንት ሲሰላ 95 ፐርሰንቱ 50 እና ከዛ በላይ አምጥተው ወደ ቀጣይ ትምህርት እርከን እንዲያልፉ ተወስኗል። ከባለፈው ዓመት ትምህርት ዘመን ጋር ሲነጻሉ የ2015 እንግዲህ ባለፉት ሶስት ዓመታት ብቻ ነው ይህንን ፈተና የፈተነው። 80.2 80.2 94.3 አሁን እድገት አሳይቶ 95 ፐርሰንት 50 እና ከዛ በላይ ወደ ቀጣይ ትምህርት እርከን አልፈዋል ማለት ነው። እነዚህን የትምህርት ሁኔታዎች ዲስ አግሪጌት ስናደርግ በቀን በመንግስት በግል እንዲሁም በተለያየ መርሃ ግብሮች ትምህርታቸውን ሲከታተሉ የነበሩ ተማሪዎች አፈጻጸማቸው ምን ይመስላል የሚለውን ለማየት ተሞክሯል። እንግዲህ በቀን የመንግስት ከተፈተኑ ተማሪዎች 94.1 ፐርሰንቱ 50ና ከዛ በላይ አምጥተው አልፈዋል። የግል ትምህርት ቤቱ 98.6። በግልና በመንግስት ትምህርት ቤቶች መካከል በተለይ በስምንተኛና ስድስተኛ ክፍል ተማሪዎች ውጤት ላይ በጣም የተቀራረበ ልዩነቱ ከጊዜ ወደ ጊዜ እየጠበበ የመጣበትና ተቀራራቢ የሆነ አፈጻጸም እንዲኖራቸው በተደረገው ጥረት ውጤቱ ይሄንን ያሳያል ማለት ነው። በ94ና በ98 ፐርሰንት መካከል ያለ ልዩነት ነው። ይሄ ከጊዜ ወደ ጊዜ እየጠበበ እየጠበበ መጥቶ አሁን በጥቂት የሚቆጠሩ ተማሪዎች ብቻ ልዩነት እያመጣ ነው። ሌላው ከዚህ ጋር ጎን ለጎን መታየት ያለበት የዘንድሮ የስድስተኛ ክፍል ፈተና የተለየ ውጤት ያገኘንበት ቶፕ ፋይፍ ከወጡ ተማሪዎች ውስጥ አራቱ ወይም ደግሞ ከአንደኛ እስከ አራተኛ ድረስ የወጡ ተማሪዎች ከመንግስት ትምህርት ቤት የወጡ ትምህርት ተማሪዎች ናቸው እና ይሄም እጅግ በጣም አበረታች በመንግስት ትምህርት ቤቶች ላይ ያለ እየተደረገ ያለው ኢንቨስትመንት፣ ቁጥጥር፣ ድጋፍ ከፍተኛ በመሆኑ ውጤቱ ከጊዜ ወደ ጊዜ እያደገ መጥቶ ቶፕ ስኮረር ባለቤቶች እንዲሆኑ አድርጓል ማለት ነው። ስለዚህ የመንግስት ትምህርት ቤቶች ተመራጭ ከመሆናቸው እየጨመረ የተማሪ ቁጥር ከጊዜ ወደ ጊዜ እያደገ የመጣባቸው ትምህርት ቤቶች ናቸው። ስለዚህ በግልና መንግስት መካከል ያለውን አተያይም የማህበረሰባችንም እይታ እያስተካከለ መጥቷል ማለት ነው። ይሄ እንግዲህ አንዱ በተማሪዎች ውጤት ላይ የሚታይ ሆኖ እናገኘዋለን። የማታ ተማሪዎቻችንን 796 አልፈዋ ወደ ቀጣይ ትምህርት እርከን የግል የማታ ተማሪዎችን ደግሞ ስንመለከት 72 ፐርሰንት አልፈዋል ማለት ነው። የግል ተፈታኞች መቶ ፐርሰንት ያለፉበት ይሆናል ማለት ነው። ተፈታኝ ትምህርት ቤቶች፣ የግልም የመንግስትም 734 ትምህርት ቤቶች ስድስተኛ ክፍል አስፈትነዋል። ከነዚህ ውስጥ 100 ፐርሰንት ያሳለፉት 381 ትምህርት ቤቶች 50 እና ከዛ በላይ በማምጣት 100 ፐርሰንት ተማሪዎቻቸውን አሳልፈዋል ማለት ነው። ይህም እጅግ በጣም ትልቅ ውጤት ነው። ከግማሽ በላይ የሚሆኑ ትምህርት ቤቶች ተማሪዎቻቸውን መቶ በመቶ ያሳለፉ ትምህርት ቤቶች ናቸው። ይሄም ከጊዜ ወደ ጊዜ እያደገ የመጣበት አንደኛው የውጤት መገምገሚያ ማያና መከታተያ ቼክ ሊስት ሆኖ እያገለገለ ይገኛል ማለት ነው። ሁሉንም ትምህርት ቤቶችን ወደዚህ ደረጃ ላይ ማምጣት ያስፈልጋል። ትኩረት ተሰጥቶ ይሰራል። ትምህርት ቤቶች አስፈላጊ የሆነ ግብዓት የሂደትና የውጤት መቀራረብ ደረጃ ላይ እንዲሆኑ አበክረን የምንሰራ መሆኑን በዚሁ አጋጣሚ ልገልጽ እወዳለሁ። ለውጤቱ መመዝገብ ገፊ ምክንያቶች፣ ምቹ ሁኔታ መደላድሎች ምንድን ናቸው የሚሉትን አጠር አድርጌ ማስገንዘብ እፈልጋለሁ። የመጀመሪያና ዋነኛ ከተማ አስተዳደሩ ለትምህርት ልዩ ትኩረት ሰጥቶ በሁሉም ደረጃ ላይ ወይም በሁሉም ባለቤትና ይዞታ ስር ያሉትን ትምህርት ቤቶች በተለየ ሁኔታ በኮሚትመንት ክትትል፣ ድጋፍ፣ ቁጥጥር ስላደረገ በመንግስት ትምህርት ቤቶች ደግሞ አስፈላጊ የሚሆኑ ግብዓቶች፣ መሰረተ ልማት ሙሌት በትኩረት በከፍተኛ ኢንቨስትመንት መሰራቱ፣ በመንግስት ትምህርት ቤቶች የተማሪ ምገባ መርሃ ግብሩ ከጊዜ ወደ ጊዜ በተሳለጠ ሁኔታ እንዲሄድ ለተማሪዎች ትልቅ ችግር ፈቺ፣ ለቤተሰብ ደግሞ እፎይታ የፈጠረ ስለሆነ የእሱ ውጤት ዛሬ በተማሪዎቻችን ላይ የምናየው ትሩፋት ሆኖ እንመለከተዋለን። የመማሪያና ማስተማሪያ ቁሳቁሶችን በወቅቱ በጊዜው ተደራሽ ማድረጋችን ለውጤት መሻሻልና ማማር የራሱ የሆነ አስተዋጽኦ አለው። የሂሳብና የእንግሊዝኛ ትምህርት በሁለቱ ትምህርት ላይ በልዩ ትኩረት መሰራቱ የእነዚህ ደግሞ በሌሎቹ ትምህርቶች ላይ የሆነ መልካም ተጽዕኖ በመፍጠር መማር ማስተማሩ ላይ ውጤታማ የሆነ መማር ማስተማር ስርዓት እንዲዘረጋ አቅም ሆኗል። ምልከታችን፣ ቁጥጥራችን ጠንከር ብሎ መታየቱ በሌሎች የትምህርት አይነቶች ላይ ፖዘቲቭ የሆነ ወይም ደግሞ በጎ የሆነ ተጽዕኖ በማሳደር ውጤት እንዲሻሻልና እንዲያምር አበርክቶ ነበረው ብለን ገምግመናል። የትምህርት ባለድርሻ አካላት ከጊዜ ወደ ጊዜ ማደጉ ያገባኛል፣ ይመለከተኛል፣ የትውልድ ስራ፣ የጋራ ስራ ነው የሚሉ አካላቶች መጨመራቸው፣ ኮሚትመንታቸው ማደግ የበኩላቸውን መጫወታቸው ለዚህም ትልቅ ውጤት ማማር መሻሻል የራሱ የሆነ አስተዋጽኦ አለው። ማጠናከሪያ ትምህርት በሁሉም ረገድ በተለይ ስድስተኛና ስምንተኛ እንዲሁም አስራ ሁለተኛ ክፍል ላይ በልዩ ትኩረት መሰጠቱ ተማሪዎቻችን የትምህርት ይዘትን እና መሰረታዊ ጭብጦችን በመጨበጥ የተጠየቁትን ጥያቄ በአግባቡ ለመመለስ እንዲያስችላቸው የስነ ልቦናም የይዘት ዝግጅት መደረጉ ውጤታማ የሆነ ትምህርት ስርዓት እንዲዘረጋ ውጤቱም እንዲሻሻል አበርክቶ ነበረው ብለን ወስደናል። የትምህርት በቴሌቪዥን እንዲሁም በሬዲዮ ቴክኖሎጂን ተጠቅመን የሄድንበት ርቀት ለተማሪዎቻችን አማራጭ አቅም የሚፈጥሩበት ትርፍ ጊዜያቸውን ቤት ሆነው ትምህርትን ተደራሽ ማድረጋችን ትምህርት ቤት ውስጥ ብቻ ሳይሆን ትምህርት ቤት ብቻ ሳይሆን በቤትም ደረጃ በተለያየ ቴክኖሎጂ ሶሻል ሚዲያ አማራጮች፣ ቴሌቪዥን፣ ሬዲዮን መጠቀማችን የትምህርት ይዘትን ተደራሽነትና የስርጸት ስራ የራሱ የሆነ አስተዋጽኦ የሰራበት ሁኔታ አለው። ይሄም አንዱ በጎ ተጽዕኖ ከፈጠሩልን የጥረት አካላቶች ተደርገው ይወሰዳሉ። ስለዚህ የትምህርት ቴሌቪዥን ፕሮግራማችንን ቴሌቫይዝድ ማድረጉ አጠናክረን የምንቀጥለው አሁን ድረስ በክረምት መርሃ ግብር ተማሪዎቻችን ቤታቸው ሆነው እንዲከታተሉ እንዲማሩ ወላጅም ሌሎችም ድጋፍ የሚሰጡ አካላቶችም ሕጻናትን ታዳጊ ተማሪዎችን በቂ የሆነ ድጋፍ እንዲያደርጉ የሚደግፍ እና የሚረዳ አማራጭ በመሆኑ አጠናክሬን የምንቀጥለው መሆኑን በዚሁ አጋጣሚ ማረጋገጥ እወዳለሁ። ከቢሮ እስከ ትምህርት ቤት ድረስ ያለ መዋቅራችን ተናቦ ተሰናስሎ መስራቱ ለውጤት ለአንድ ሀገር ለአንድ ትውልድ መስራት መድከም መቻላችን ያመጣነው ውጤት እንደሆነ ያሳያል። ትምህርት ቤቶች በግል በመንግስት፣ እንዲሁም በሌሎች ይዞታ ስር የተያዙ ትምህርት ቤቶች በጋራ በአንድ አመራር ጥላ ስር መኖራችን በአንድ ስርዓተ ትምህርት ከአንድ ቦታ የሚመነጭ ስርዓተ ትምህርት ላይ መሰረት አድርገን መተግበራችን የተቀራረበ ውጤት እንዲኖር በጋራ መስራት የሚያስችለን የጋራ ውጤት እንድናስመዘግብ ረድቶናል ማለት ነው። ውጤቱን በተመለከተ ባሉን የትምህርት ቢሮ ማህበራዊ ሚዲያ አማራጮች ሁሉ የሚለቀቅ መሆኑን ታሳቢ ማድረግ ያስፈልጋል።